የጤና ባለሙያዎች የደሞዝ እናም ሌሎች ጥቅማ ጥቅሞች እንዲከበሩላቸው እየጠየቁ ነው የሚለው በአንድ በኩል፣ የጤና ሚኒስቴር የጤና ባለሙያዎችን ጥቅም ለማስከበር እየሰራው ነው ያለበት በሌላ በኩል። እስከ ዛሬ ድረስ ህይወት ስናድን ኖረናል። አሁን ግን የራሳችንን ህይወት ማዳን ይኖርብናል። እኔ አሁን 17 ዓመት ሰርቻለሁ። 17 ዓመት ግን 10 ሺህ ምናም ገና አሁን ነው የሞላሁት። እና የ17 ወር ግን ደሞዝ አልተከፈለንም። እስቴ ፕላስ እዛን ጀምሮ ምናም የተበደርነው ብድር ተጨማሪ አለን እኛ ሐኪም ሆነህ መራብ፣ የልጆችህ የትምህርት ቤት ክፍያ መክፈል አለመቻል፣ የወር አስቤዛን መክፈል አለመቻል ለቲቭ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉን እንጋብዛለን። በማህበራዊ መገናኛ ብዙሃን በስፋት እየተደመጠ ነው። መንግስት ለጥያቄያቸው ምላሽ ካልሰጠን የስራ ማቆም አድማ ለመምታትን የጤና ባለሙያዎች ቀነ ገደብ ማስቀነጣቸው ይነገራል። ትግራይ ጤና ባለሙያዎች ሰልፍ ላይ የሚከተለውን ሀሳብ አዳምጠናል። ስሜ ሙልጌታ ኪሮስ እባላለሁ። ሜዲካል ላቦራቶሪ ሰራተኛ ነኝ። ፕላስ ለ17 አመት ሰርቻለሁ ማለት መቀሌ ሆስፒታል ሰራተኛ ነኝ። እኔ አሁን 17 አመት ሰርቻለሁ። 17 አመት ግን አስር ሺህ ምናም ገና አሁን ነው የሞላሁት። እና አንድ የካሪየር ስትራክቸር እንዲስተካከል እንፈልጋለን። ፕላስ ደግሞ ማለት የጤና ኢቭን ኢቭን ሐኪሞች ነን ማለት ነው። የሁሉ ኢመርጀንሲ ምናም ነገር እያጋጠመን የጤና ኢንሹራንስ የለንም እኛ። ሌላው ድርጅት የሚሰሩ ምናምን ነገር ሁሉ እኛ ነን የምናስተናግዳቸውና እሱም ጥያቄ ፕላስ እንደ መኖሪያ ለራሱ መኖሪያ ምናምን ለመምህራን ምናምን ነገር ይሰጣል። እኛ ግን የለንም እና መንግስት ይህንን አይቶ አንድ ስትራክቸራችን እንዲህ እንዲያስተካክልን፣ ፕላስ ደግሞ ማለት የሚገባን ጥቅማጥቅሞች ምናምን ነገር እንዲያስተካክልን ልክ እንደ ኢትዮጵያ ወንድሞቻችን ያሉት የተለዩ ከእነሱ ጋር አንድ ሰልፍ ለመውጣት ማለት እንደዛ ነው የወጣ ነው። ልክ እንደነሱ እንዳሉት ደግሞ ማለት እስከ እሁድ ነው ያለችው፣ ሰባት ቀን ቀርቶናል። ከዛ በኋላ ደግሞ ስራ ለማቆም አድማ ለማድረግም ፈቃደኛ ሆነናል ሁላችንና ለዛ ነው ተቋማችን ለመግለጽ ነው የወጣ ነው። ሲሰራል ማዘረዳ እባላለሁ። በህክምና ውስጥ አገልግሎት ከ20 ዓመት በላይ ያለኝ የኑሮ ጉዳይ ያለው የገበያ ጉዳይ ያለው በዚህ በዚህ ሰላማዊ ሰልፍ አሁን ተሸግረን ወጥተናል። በቃ በጦርነቱ ጊዜ አንድ አንድ ቀን አሁን እኔ ስለ መቀሌ ይወስታል ብናገረ ማለት አንድ ቀን አልዘጋንም እኛ የ17 ወር ግን ደሞዝ አልተከፈለንም ምስቲ ፕላስ እዛን የጀምሮ ምናምን የተበደርነው ብድር ተጨማሪ ያለንኛ ፕላስ ደግሞ ኢንፍሌሽኑ ታይዋላውን ምን ምን እንደደረሰ ማለት። ለኢትዮጵያ ጤና ባለሙያዎች ማህበር በበኩሉ ባለሙያዎቹ ያነሷቸውን ጥያቄዎች እንደሚደግፍና መንግስት ተገቢውን ምላሽ እንዲሰጥ ጠይቋል። የጤና ባለሙያዎች ከደሞዝ ማነስና ከኑሮ ጋር በተገናኘ ገጠመን ያሏቸውን ችግሮች በማኅበራዊ መገናኛ ብዙሃን ሲገንጹ በተደጋጋሚ ከመንክተማ አልሃል ተመልከቱ፣ ምን ያክል እንደደከመኝ። ህክምና በደሞዝ የምትሰራው ስራ አይደለም። በእውነት ሐኪም ሆነህ መራብ፣ የልጆችህን የትምህርት ቤት ክፍያ መክፈል አለመቻል፣ የወር አስቤዛ መክፈል አለመቻል፣ በጣም ከባድ፣ በጣም ከባድ። ለባለሙያዎቹ ጥያቄ እውጥናን በሚሰጥ የገለጸው የጤና ሚኒስቴር በደኩሉ ተገቢውን ምላሽ ለመስጠት እየሰራ መሆኑን ከሰሞኑ ነብለጽ ይታወሳል። ደሞዝ በሚመለከት ጥያቄውን ለማቅረብ የነበራችሁ ሁኔታ፣ ያው በዲሞክራሲ ስርዓት ውስጥ ማንም ያልተመቸው ሰው ሀሳቡን በነጻነት መደመጥ አለብ የሚሉ ማንሳት ተገቢ ነገር ነው። ጥንቃቄ ማድረግ ያለባችሁ ግን መሳሪያ መሆን የለባችሁ ፒውርሊ ህክምናን በሚመለከት ሊሻሻል የሚገባ ጉዳይ ላይ ብቻ ነው መነጋገር የሚያስፈልገው። ሌላም ዝም ብሎ ፈረሱን እየጋለበ ሚሄድ ከሆነ መስመር ይስታል። ኢትዮጵያ ውስጥ ሲጀመር ህክምና የለም ሲጀመር ሐኪም የለም አስር ሺ ኳ ሞላ ብዙ ተርቡላንስ ለመፍጠር የሚሆን አይደለም። ውጤቱ የሚጎዳው እናንተ አለመስራታችሁ ብቻ ሳይሆን አኩርፋችሁ ስራ ብትገቡ በጣም ብዙ ጉዳት ያመጣል። ቅር ብሏችሁም ስራ ብትገቡ በጣም ብዙ ጉዳት ያመጣል። ደስ እያላችሁ ስትሄዱ ደግሞ በጣም ብዙ ህይወት ታድናላችሁ። እሱም ባላንስ መጠበቅ ያስፈልጋል። በተቻለ መጠን ያነሳቿቸውን ጥያቄዎች፣ አስተያየቶች በሙሉ ያስኳቸዋሉ በዝርዝር እየተነጋገርንበት፣ አንዳንዱን በአጭር ጊዜ፣ አንዳንዱን በመካከለኛ ጊዜ ምላሽ እንሰጥበታለን። አብዛኛው ግን ለጊዜ የተነሳው ከቅድም ያነሷቸው ፖይንቶች ምላሽ ያገኙ ስለሆነ አንዳንዶቹ ዘለግ ባለ ጊዜ የሚታዩ እና የምንሰራባቸውን እያየን ምላሽ እንሰጣለን። ከእናንተ በጣም ብዙ ሰፖርት እንፈልጋለን። ቢያንስ የዓለምን ሁኔታ፣ የእኛ ሁኔታ በቀላሉ ማገናዘብ ስለምትችሉ ድጋፍ ያስፈልጋል። አንዱ ድጋፍ አጠቃላይ ነውጥ፣ አጠቃላይ ችግር በሚፈጠርበት ሰዓት አንዲት ጠብታን ብትሆን ነዳጅ በመጨመር አታግዙን። አንዲት ጠብታን ብትሆን ውሃ በመጨመር አግዙ። ምክንያቱም ችግር ሲፈጠር ሰው ሲጎዳ እናንተ ጋር ነው ይመጣ። እናንተ ናችሁ ልክ እንደ መንግስት ሌላው በርድን ተሸካሚ እናንተ ናችሁ። እግር ሲቆረጥ ምናምን ሲሆን የምትቸገሩ እናንተ ናችሁ። ሰላም ከሆነ ደግሞ ተጠቃሚ እናንተ ናችሁ። ይሄን ማየት ጥሩ ነው። የኢትዮጵያን ሰላም መጠበቅ ለሁላችንም ያስፈልጋል። ከእኛም ውጭ ላሉት ያስፈልጋል። እኛ ከተረበሽን ብዙ ስለምናናጋ አካባቢው ማለት ነው። መቶ ሚሊዮን ህዝብ ነው ብዙ ሀገር የምናስቸግረው ከእኛ አልፈን እኛ ጋር የሚያበቃ አይደለም። እኛ ሀገር ሰላም እንዲኖር አብዛኛው ማህበረሰብ መከባበር፣ መተዛዘን፣ ይቅር መባባልም መልመድ አለበት። ጥቂቶች ደግሞ የሚያስደስታቸው ጉዳይ ልክ እህቴ ልብ አክማ እንደምትደሰተው ሁሉ ረብሽ ካላነሱ የማይረኩ እኮ አሉ። የሚፎክሩ እኮ አሉ። ተነስ እንዋጋ ምናምን የሚሉ በውጊያ ጥሩ ነገር ያለ ይመስላቸው ሰዎች አሉ። እነዚህ ሰዎች በታሪክ ውስጥ በሙሉ አሉ። ሺህ ዓመት ሁለት ሺህ ዓመት ብትሄዱ በየትኛውም ኪንግደም ውስጥ አሉ ነገር ግን ታሪክ አያስታውሳቸውም። ታሪክ ቶሎ አንቅሮ ይተፋቸዋል ታሪክ አንቅሮ የማይተፋው መልካም ነገርን ብቻ ነው በጊዜ እንቅፋት መሆን ለጊዜው እንቅፋት መሆን ረብሹ ከበድ ያለ ቢሆንም በአጠቃላይ በኢትዮጵያና በኢትዮጵያውያን ታሪክ ውስጥ ቦታ የለውም እነዚህ ሰዎች ቢችሉ ቢመለሱ ያን ጉልበት ያን ኢነርጂ ወደ መልካም ነገር ቢመልሱ ባይመልሱም፣ አብዛኛዎቻችን ሰላም ፈላጊ ስለሆን፣ አብዛኛዎቻችን አብሮነትን የምናምን ስለሆን፣ ኢትዮጵያዊነትን የምናምን ስለሆን ጥቂቶች ቢኖሩም ሊያናጉን አይችሉም። ሊያናጉን የሚችሉት የእነሱን በሽታ በቀላሉ ካጋቡብን ብቻ ነው። ለዛ ደግሞ ከእናንተ በላይ መከላከልን ያስተማረ መከላከልን የሚሰራ ስለሌለ ክፉ በሽታን ብቻ ሳይሆን ክፉ ሀሳብንም መከላከል የሚቻልበት መንገድ ላይ እንድታግዙን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

ሀላፊነት የሚወስደው የሚያቅመው ጠቅለል ያለው የነዚህ የጤና ባለሙያዎች ጥያቄ አንደኛ የደሞዝ ጭማሪ ሁለተኛ ጥቅማ ጥቅሞችና አበሎች በአግባቡ በአስቸኳይ እንዲተገበሩ ሶስተኛ የተሻሉ የስራ ሁኔታዎች እንዲፈጠሩ አራተኛ የስራ ደህንነትና ፍትሐዊ የስራ ልምምዶች እንዲተገበሩ ከጤና ባለሙያዎች ውስጥ የዶክተሮቹን ደሞዝ ከአፍሪካ ውስጥ ስንመለከት በቀዳሚነት የመጀመሪያ ከፋይ ሳውዝ አፍሪካ ስትሆን በወር 3400 ዶላር ትከፍላለች ሁለተኛዋ ሞሮኮ ስትሆን በወር 3300 ትከፍላለች በሶስተኛ ላይ የተቀመጡት ደግሞ ቦትስዋናና ኬንያ ሲሆኑ በወር